ጤና ይስጥልን ክቡራን ተመልካቾቻችን፣ እንደምን ሰንብታችኋል? ፖሊሳዊ ዘገባዎችን የማቀርብላችሁ መስከረም ጉታ ነኝ። አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ እስከ ሕይወት መስዋዕትነት በመክፈል ሕዝቡን በጀግንነት እየጠበቀ ፖሊሳዊ ተልዕኮውን በስኬት እየተወጣ እንደሚገኝ ተገለጸ። የማክቤል ጥዑማይን ዘገባ ሐዋርያው ጳውሎስ ያቀርበዋል። ጀግንነት መገለጫው ነው፣ የህዝብን ሰላም መጠበቅ ደግሞ የዕለት ተግባሩ ነው። የኢትዮጵያ ፌዴራል ፖሊስ በሁሉም የሀገራችን ክፍሎች ተሰማርቷል። በሁሉም ቦታ ግዳጁን በጀግንነት እየተወጣ ይገኛል። የሚፈራረቀው የአየር ጸባይ፣ የፈተና አይነት ሰራዊቱን ከተልዕኮ ሳያግደው ከሰላም ተቃራኒ የቆሙትን እየተፋለመ ድል እያደረገ ይገኛል። ሰራዊታችን ከህዝብና ከመንግስት የጣለበትን ኃላፊነት የሚያስመሰግን ስራ እየሰራ ያለበት ሁኔታ ነው ያለው። ህዝብን እንደማገልገል ከፍተኛ ትርፍ የለም። ይሄ ዩኒፎርም ለዚህ አላማ መሞት ከፍተኛ ድል ነው። ለሀገሬ የሚሰጠው መስዋዕትነት በጣም ያው ከፍ ያለው ለወደፊትም ከፍላለው። ኢትዮጵያን ለማገልገል ዛሬም ከነገ በኋላም ዝግጁ ነኝ። ጀግንነት ያው ውጊያ ገብተናል። ያው ፍንጫሮ ኩድ ወለጋ ላይ ያ 10 ሰው ነን ጠላት ጋጥመን ነበረን። ያው እንደ ጠላት አይደለም እኛ ማሸነፍ ነው ገባን። ኢትዮጵያን እኔ እናትነሽ አገሬ ነች። በጣም ውድ ኢትዮጵያ ነች። ፈተናዎች ሳይበግሩት የዜጎችን በሰላም ወጥቶ መግባት ለማስቀጠልና የሕግ የበላይነትን ለማስከበር የሀገር ሰላም ዘላቂ ሆኖ በጠንካራ መሰረት ላይ ጸንቶ እንዲዘልቅ ሰራዊቱ በከፍተኛ ቆራጥነትና በጀግንነት እየተጋ ነው። ይህ ጀግንነቱ ደግሞ በስፍራዎቹ ሳይገደብ በሰዓታት ሳይገታ እየታየ ነው። ወለጋ አካባቢ በፊንጫ ሱሉላ ፊንጫ ወረዳ ላይ በሆሮ ጉድሩ ዞን በዛ አካባቢ ያለው ኃይል በየቀኑ ከጠላት ጋራ በየቀኑ በየወቅቱ ያንዳንዷን ደቂቃ በስምሪታችን ያንዳንዷ ደቂቃ ትርጉም አላት። ህዝብና መንግስት የጣለበትን ኃላፊነት ለመወጣት እዚ አካባቢ ያለው ኃይላችን በተለይ በጣም በጀግንነት ጠላትን ያሳፈረ፣ በጠላት ላይ ከፍተኛ ኪሳራ ያደረስንበት ነው። ይጣና ሁሌ ማሸናፊ ነች። ዛሬም ነገም ከነገ በኋላም ታሸንፋለች። ጠላት በየዲያር በየ ድንበር ቢያንጃብብም እኛ የቁርጥ ቀን ልጅ እያለን ማነው? ሀገራችንን ማንም አይደፍራትም። ዛሬም ነገም ለወደፊትም እታገላለሁ፣ ለሀገሬ ፍቅር እታገላለሁ። ሰራዊቱ የተሰጠውን ኃላፊነት በአግባቡ በመወጣት ከራስ በላይ የህዝቡን ደህንነት ቀዳሚ አድርጓል። ሀገር ክብሯ ተጠብቆ እንዲቀጥል በጽናት ማገልገል መቻሉና የህዝብ አለኝታነቱ አድጎ መታየቱ ደስታ ያጎናጽፈዋል፣ ለጀግንነቱ መዝለቅም ስንቅ ሆኖ ይታያል። ፖሊስ ከሁሉ ነገር የጸዳ ነው። ከብሔርተኝነት የጸዳ ነው። ከሃይማኖት አክራሪነት የጸዳ ነው። ከፅንፈኝነት የጸዳ ነው። ከፖለቲካ አመለካከት የጸዳ ነው። ከሌብነት የጸዳ ነው። ስለዚህ ከዚህ የጸዳ ሆነ ሕዝብና መንግሥት ስታገለግል በጣም ንጹህ ነው። የሰው ኃይልን በተደራጀ መንገድ ለመምራት አዳዲስ አሰራሮችን በማሳደግ ወደ ተግባር መግባቱን የኢትዮጵያ ፌዴራል ፖሊስ አስታወቀ። ሰብለማረው ተጨማሪ አላት። የኢትዮጵያ ፌዴራል ፖሊስ የሰው ኃይል መረጃ አያያዙ ከበፊቱ በብዙ ተለውጧል። ቴክኖሎጂን በመጠቀም በተደራጀ መልኩ የሰው ኃይሉን ይቆጣጠራል። ይህን ይበልጥ የሚያጠናክር ፎረም አቋቁሞ መስራቱ ደግሞ ፖሊሳዊ አቅምን ለማሳደግ ከፍ ያለ አስተዋጽኦ እንዳለው ተነግሯል። የሰው ሀብት ልማት ስራውን የተሳለጠ ለማድረግ ከክልሎች ጋር ከከተማ ፖሊሶች ጋር ተሳስሮ መስራት ስላለበት አጠቃላይ ስለ ሰው ኃይል ልማት አደረጃጀትና ስልጠናን አስመልክቶ በጋራ መስራት የሚያስፈልጋቸው ስራዎች ስላሉ በተለይም አገር አቀፍ ስታንዳርዱን የጠበቀ የፖሊስ አሰራርን መዘርጋትና ወደ ተግባር መለወጥ አስፈላጊ ስለሆነ የሰው ሀብት ፎረም ተቋቁሞ ፎረሙም የሚመራበት ሕጋዊ የሆነ አሰራር ስለሚያስፈልገው የሚተዳደርበት መመሪያ አዘጋጅቶ ያንን በጋራ በመገምገም ወደ ተግባር የተገባበት ሁኔታ ተፈጥሯል፣ ማለት ነው። የኢትዮጵያ ፌዴራል ፖሊስ የሰው ኃይል ፎረም መዘጋጀቱ ከአሁን በፊት የነበሩ ክፍተቶችን በመቅረፍ የፖሊስ አባላቱን ሙያዊ ክህሎቱን በማጎልበት ተልእኮውን በአግባቡ እንዲወጣ ያስችለዋልም ተብሏል። በቴክኖሎጂ ተጠቃሚ እንዲሆን በተለይ ደግሞ ከ2022 ጀምሮ ምናልባት ከአፍሪካ ከምስራቅ አፍሪካ የተሻለ የፖሊስ ኃይል እንዲኖረን በተጀመረው መሰረት የክልሎች ተሳትፎ በጣም አስፈላጊ እንደሆኑ እና ፌዴራል ፖሊስ አሁን በያዘው የቴክኖሎጂ አጠቃቀምና በተለይ የሰው ኃይልን ከማልማት አንጻር ክልሎችም ሁላችንም እየተከተል ነው። አንድ አይነት ፖሊስ፣ አንድ አይነት አሰራር፣ አንድ አይነት ሲስተም እንዲኖር ከማድረግ አንጻር የተሻለ ስራ እንደምንሰራ ነው። ውይይቱን ስናደርግ የነበረው አስተማሪና በጣም ገንቢ እንደነበር ነው። ከዚህ ትምህርት ብዙ ተምረናል እና ወደ ክልላችን ወርደ ደግሞ ሁሉ ኢትዮጵያዊ ክልሎች ማለት ነው በደንብ መስራት እንዳለብን ነው እኔ የተማርኩትና እጅ ደግሞ እዛ እንድንሰራ ነው እኔ የታዘብኩት። የሰው ሀይል ፎረም ዘርፈ ብዙ ጥቅም እንዳለው የተገለጸ ሲሆን ለወቅቱ የሚመጥን ጠንካራና ዘመናዊ የአሰራር ስርዓት ዘርግቶ ሙያዊ ተልዕኮን ውጤታማ በሆነ መንገድ ለማሳካት ከፍተኛ ሚና እንደሚጫወት ተጠቁሟል። ፌዴራል ፖሊስ የጀመረውን ስራ ወደ ክልሎችም አውርዶ ክልሎችም በተመሳሳይ ፌዴራል ፖሊስ እየሰራ ያለውን ስራ በመስራት የተሻለ የፖሊስ አገልግሎት የመስጠት ስራ በመስራት ከኛ ጋር ከጎናችን ሆነው ካልሰሩ ውጤታማ ልንሆን ስለማንችል ይህንኑ ለማሳለጥ ታሳቢ ተደርጎ ነው። እና አንዱ ፎሩም የተቋቋመበት ዋና አላማ ፉክክር መንፈስ ያሳድራል፣ የልምድ ልውውጥ እንዲኖር ያደርጋል። በተጨማሪ ደግሞ ከፌዴራል ጀምሮ የሚወርዱ መመሪያዎች፣ ደንቦች ወጥ እንዲሆኑ ያደርጋል። ለምሳሌ ከሰብት አያያዝ አስተዳደር ከማድረግ አሰጣጥ እና ከሌሎችም አፈጻጸሞች ጋር ልምድ ለመለዋወጥ እና ወጥ የሆነ ስራ እንዲኖር እጅግ በጣም ያግዛል ሪፎርሙ ማለት ነው። በፍቅር ጓደኛው ላይ የግድያ ወንጀል የፈጸመው ግለሰብ በጽኑ እስራት መቀጣቱን ፖሊስ አስታወቀ። ለዝርዝሩ ግዛቸው ገለታ ታሳስ 13 ቀን 2013 ዓመተ ምሕረት በድሬዳዋ ከተማ ቀበሌ 03 ነምበሯን ተብሎ በሚጠራው ልዩ ስፍራ ብርሃኑ ጨኬቦና ቤተልሔም ጀማል የተባሉ ፍቅረኛሞች በመካከላቸው ጥርጣሬ የወለደው ግጭት ይፈጠራል። የግለሰቡ ጥርጣሬ ወደ እኩይ ድርጊት ያመራና ሆቴል ውስጥ በሌሊት ፍቅረኛውን በአሰቃቂ ሁኔታ ደብድቦ ሕይወቷ እንዲያልፍ ያደርጋል ይላል የፖሊስ የምርመራ መዝገብ በተለያየ ጊዜ በጓደኝነት ወይ አብረው በፍቅር ባሉበት ሁኔታ ጥለሽኝ አዳማ ሄደሽ ከሌላ ወንድ ጋር ግንኙነት አድርገሻል ወይ ደግሞ ሌላ ፍቅረኛ ይዘሻል በሚል ጥርጣሬ፣ ሆቴል ፍሬሰንበት የሚባል ሆቴል አለ፣ እዚህ ነበረው አካባቢ ሆቴል ካስገባት በኋላ ሌሊት ላይ ደብድቦ አንቋት ከግድግዳ ከአልጋው ጠርዝ ጋር በመምታት ህይወታ ሊያልፍ ችሏል። የሟችን አስክሬን ሆቴል ውስጥ አልጋ ስር ደብቆ ተከራይቶት የነበረውንም ቤት ቆልፎ ከአካባቢው ይሰወራል። ወዲያው ህይወታ ሲያልፍ የአልጋውን ቹፑድ አንስቶ አልጋ ስር ደብቋት፣ ፍራሹን ከላዩ ላይ መልሶ እሱ ከአካባቢው ይሰወራል። ከጊዜያት በኋላ በተዘጋው መኝታ ክፍል ውስጥ አስክሬን ሊኖር እንደሚችል የተጠራጠሩ ነዋሪዎች ጉዳዩን ለፖሊስ ያሳውቃሉ። ጥቆማውን ተከትሎ ፖሊስ የማጣራት ስራውን ያከናውናል። ዝግ ነው የሆነ ሽታ ሲመጣ ነው ያዩትና የሆቴሉ ባለቤቶች ለፖሊስ ሪፖርት ያደርጋሉ። በዚህ ጊዜ ምርመራ ቡድን ቦታው ላይ ይሄዳል። የቴክኒክም የታክቲክም መርማሪዎች ሄደው ቦታው ላይ አስክሬን ያነሳሉ። ከዛ ወደ ሕክምና ቦታ ይወስዳል ያው ተጠርጣሪው ወንጀሉን ከፈጸመ በኋላ ከአካባቢው ተሰውሮ ለረጅም ጊዜ በመቆየቱ ፖሊስ ግለሰቡን ለመያዝ ዘዴ ይቀይሳል። የወቅቱ መርማሪ ፖሊስ ልዩ ዘዴ ተጠቅሞ ተጠርጣሪውን ይከታተላል። ለረጅም ጊዜ ከተነጋገሩ በኋላ የሚገናኙበትን ቀን ይቀጣጠራሉ። በቀጠሮው ቀን ገዳዩ በቁጥጥር ስር ይውላል። ተጠርጣሪው ለረጅም ጊዜ ለሁለት ዓመት ከምናምን በላይ ተሰውሮ ጠፍቶ በፖሊስ ብርቱ ክትትል የተያዘው ገዳዩን በመያዝ የምርመራ ሥራውን ሲያከናውን የቆየው ፖሊስ ምርመራውን ያጠናቅቃል። የገዳዩን የእምነት ክህደት ቃል አካቶ በሰውና በሰነድ ማስረጃ የተደገፈውን የምርመራ መዝገብ ፖሊስ ለአቃቤ ሕግ ይልካል። አቃቤ ሕግም በገዳዩ ላይ ክስ ይመሰርታል። በሰውም በቴክኒክ ማስረጃውም፣ በሕክምና ማስረጃውም በተለያየ ማስረጃዎች የተደገፈ ምርመራ ይጠናቀቅና ለአቃቤ ሕግ ይላካል። በቅናትና አጉል ጥርጣሬ ተነሳስቶ የፍቅረኛውን ሕይወት ያጠፋው ግለሰብ ወንጀለኛ መሆኑ ይረጋገጣል። ይህንኑ የምርመራ መዝገብ የተመለከተው በፌዴራሉ ከፍተኛ ፍርድ ቤት የድሬዳዋ ቅርንጫፍ ግንቦት 30 ቀን 2014 ዓ ም በዋለው ችሎት ተከሳሹን በ13 ዓመት ጽኑ ስርዓት እንዲቀጣ ወስኖበታል። ፖሊስና ህብረተሰቡ በመግባባት ላይ ተመርኩዘው በጋራ መስራታቸው ዘላቂ ሰላምን ለማስፈን የሚረዳ ትልቅ እርምጃ መሆኑ ተጠቆመ። ብርቱካን አስናቀ። ዜጎች ለህግ ተገዥ የሆኑ መታየታቸው የጸጥታ አካላት ደግሞ ህግን እያከበሩ ማስከበራቸው ተነጣጥሎ የሚታይ አይደለም። ሀገራዊ ሰላምን ለማስጠበቅ ወደ ተግባር የሚተረጎም በመተሳሰብና በአንድነት ላይ የተመሰረተ እውነተኛ መስተጋብር መፍጣት ይጠይቃል። ይህ ተግባርም ሀገር በህግ የበላይነት አምነው ለህግ የሚገዙ ብሔራዊ ጥቅምን አስቀድመው የሚተባበሩ ዜጎችን እንድታፈራ ይረዳታል። ፖሊስ በህግን በሚፈጽምበት ሰዓት የማንቃት ስራ እየሰራ ህዝቡ መካከል እንዲሄድ የማድረግ ህዝቡም ደግሞ ለህግ ተገዥ መሆን አለበት። ለምሳሌ ዚብራ ላይ አታቁም ካለ ፖሊስ ህዝቡ ዚብራ ላይ አላቁምም ማለት አለበት። ከፖሊስ ጋር ገባሰጣ ሳይሆን ትምህርታዊ የሆነና ለኔ ነው የቆመ ፖሊስ የሚል እምነት ያስፈልጋል። ህግን የማስከበር ተግባር በሚፈጸምበት ወቅት የሚታዩ ክፍተቶች ለዘላቂ መስተጋብሩ እንቅፋት እንዳይሆኑ መስራቱ ትኩረት ይጠይቃል። ችግሮችን በጥናት በመለየት ለጉድለቶቹ መፍትሔ የሚሆኑ ቅቡልነት ያላቸው ሀሳቦችን ማመንጨት በይፋ የሚታዩ ውጤቶችን አምጥቷል። ገቢራ የሆኑ ተጨባጭ ሀሳቦችን ማንሸራሸሩ ከህዝብ የተወጣጡ አካላት የፖሊስ አገልግሎትን ይበልጥ ፍሬያማ ለማድረግ እገዛቸው ከፍ ያለ በመሆኑ የትብብር ውጥኑ ፍሬ እያሳየ እንደሚገኝ ተጠቅሷል። ዋናው ዓላማው በህብረተሰቡና ና በፖሊስ መካከል ግንኙነት እንዲጠብቅ ማድረግና የህግ የበላይነትን ፖሊስ በሚያሰፍንበት ሰዓት ተጠያቂነትን ያማከለ የስራ ሂደት እንዲኖርና በህዝቡ ዘንድ የሚነሳውን ደግሞ ቅሬታዎች ለፖሊስ ደግሞ እያቀረብን መሻሻልና የሪፎርሙን በትክክል መንገድ እንዲሄድ የህግ የበላይነትን በስርዓትና በህጉ በህገ መንግሥቱ መሰረት እንዲፈጽም የማገዝና እንደገናም ደግሞ ጉድለቶች ሲኖሩ ጥቆማን እየሰጠን የአገልግሎት አድማሱን ፖሊስ ተደራሽ እንዲያደርግና ለህዝብ ህዝብ የሚያምነው ተቋም እንዲሆን የማድረግ ኃላፊነትና እንትን ተግባሮችን ለመስራት ተቋቁሟል ማለት ነው። ፖሊስ በብዙ ፈተናዎች ውስጥ አልፏል። የመንግስት ስርዓቶች ሲቀየሩ ተቋማዊ መሰረቱ ተረጋግቶ እንዳይቀጥልና ሁሌም እንደ አዲስ እየተገነባ መዝለቁ በታሪኩ ልክ እንዳያድግ አድርጎታል የሚሉ ሀሳቦች ይበዛሉ። ይህን ችግር በዘላቂነት ቀርፎ ከዘመኑ ጋር የሚራመድ ህዝብን የሚያሳተፍ ህዝብ ደግሞ በልበ ሙሉነት የሚያግዘው የሚያማክረው አሌንታ ሆኖ የሚደግፈው እንዲሆን ባለፉት ጥቂት የለውጥ ዓመታት ውስጥ በብዙ ተሰርቶበታል። በፌዴራል ፖሊስ ምርመራ ላይ ያለው ለውጥ በእውነት በጣም እኔም ብቻ አይደለም የህግን ሶሳይቲውን በህግ አካባቢ የሚንቀሳቀሱ የሰብአዊ መብት ተቋማትንም እኔንም ህዝቡንም ትንሽ በደንብ ያሳመነ ለውጥ ታይቷል። ይሄ ለውጥ በገጠሩ ድረስ እንዲወርድ ነው ዋናው የሚያስፈልገው። በተለያዩ አጋጣሚዎች የተከሰቱ የተዛቡ አመለካከቶችና በሙያዊ አገልግሎት ላይ የታዩ ድክመቶች የሚፈቱት አብሮ መስራት ሲቻል ነው። ለዚህም በተቋማ የለውጡ ሀገር አቀፍ የፖሊስ ተቋምን ዘመን ተሻጋሪ አድርጎ ለማሻሻል ብዙ ውጤታማ ስራዎች ተከናውነዋል። ፖሊስ የመንግስት እጅ ነው፣ መንግስትን ለማገልገል ብቻ የተፈጠረ ነው የሚል እምነት ህዝቡ ጋር ያለው ፐርሰፕሽን በመኖሩ ምክንያት ይህን ፐርሰፕሽን እንዲቀንስ፣ አይ ፖሊስ የህዝቡ አገልጋይ ነው ስርዓትና ህግን ደግሞ ማስጠበቅ አለበት የሚለውን ባላንስ በሆነ መንገድ እንዲሄድ በፖሊስና በህዝቡ መካከል ያለውን በግንኙነቱ መካከል የሚፈጠሩ ክፍተቶችን ለመሙላት የሚቻለውን ጥረት እየተደረገ ነው ማለት ነው። በፌዴራል ፖሊስ ውስጥ ያሉ እየተሻሻሉ የአሰራር ስርዓቶችና ቴክኖሎጂን መታጠቅ ከዘመኑ የሚራመድ ተቋማዊ ቁመና ላይ የመገኘት ስኬታማ ተሞክሮ ወደ ሌሎች የጸጥታ ተቋማት መሻገሩ ለሀገር የሚኖረው ፋይዳ የማይተካ ስለመሆኑም ተነግሯል። ፌዴራል ፖሊስ የአፕ አፕሊኬሽን ሰጥቷል። በደል ሲኖር ጥቆማ እንዲሰጥ ስለዚህ በፖሊስ ላይ የምታዩትን ምልክቶች ጉድለቶች በሙሉ ለገለልተኛ ምክር ቤትም የምናየው ስለሚሆን ይህንን አፕ በመጠቀም በፖሊስ ላይ ያሉትን ጉድለቶችን ብቻ ሳይሆን ጥንካሬውን እንድትልኩልን አደራላለሁ። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ። የኢትዮጵያ ፖሊስ ለሀገር አቀፍ ስፖርት ያበረከተው የላቀ አስተዋጽኦ የማይተካ በመሆኑ ለዘርፉ የሚሰጠው ትኩረት ከመቼውም ጊዜ በላይ ሊጠናከር እንደሚገባ ተጠቆመ። ጸጋንሽ ገብረ ማርያም። ኢትዮጵያን በዓለም አደባባይ ሰንደቋ ከፍ ብሎ እንዲታይ የአሸናፊነት መገለጫ መሆኗ በየዘመናቱ እንዲታወቅ ፖሊስ ጀግኖች እያፈራ ቆይቷል። በዚህም ተልእኮ ሰላምን ከመጠበቅም ባለፈ የሀገርን ክብር ከፍ አድርጎ ማኖር መሆኑ እያስመሰከረ ለዘመናት ዘልቋል። ፖሊስ ኢትዮጵያን በዓለም አደባባይ የሚወክሉ ምርጥ ስፖርተኞችን ማፍራት ላይ ግንባር ቀደም ሚና ሲጫወት የነበረ እነ ሻለቃ ኃይሌ ገብረስላሴን የመሰሉ ለኢትዮጵያ ብዙ አስተዋጽኦ ያበረከቱ ስፖርተኞችን ያፈራ ስፖርት ክለብ ያለበት ነው። በታሪክ ድርሳናት ላይ እንደተዘገበው የመጀመሪያው ሀገር አቀፍ የፖሊስ ስፖርታዊ ውድድር በ1905 ተጀምሮ ከተቋም አልፎ ለሀገር የተረፉ በመላ ዓለም ስመጥር የሆኑ ስፖርተኞችን አፍርቷል። ሰራዊቱ ለስፖርት ያለው ፍቅር ከፍተኛ ከመሆኑ የተነሳ ዘርፉን በብዙ መንገድ ሲደግፍ የቆየ ቢሆንም ሀገር አቀፍ ውድድሩ ተቀዛቅዞ መቆየቱ በሀገር አቀፍ ስፖርት ላይ ከፍተኛ ተጽዕኖ ማሳደሩ ተገልጿል። ተቀዛግዞ የነበረውን ስፖርት በአዲስ መንገድ ለማስጀመርና እንደ ወትሮ ምርጥ ስፖርተኞችን ለዓለም ለማበርከት የቁጥር አንድ አጀንዳ አድርጎ በማኔጅመንታቸው ተነጋግሮ ስለ ስፖርት አጀንዳ ስላረጉ፣ የተቋረጡ ውድድሮችን ስላስጀመሩ እና ከምንም በላይ ደግሞ የፌዴራል ፖሊስ አባላት ከሚያገኙት ገቢ ነው ከደሞዛቸው ቆርጦ ነው ስፖርትን እያገዙ ያሉትን። በኢትዮጵያ ፌዴራል ፖሊስ ሙያዊ አገልግሎትን ወደ ላቀ ደረጃ ያደረሱ የለውጥ ስራዎች መከናወናቸው ተቋሙ ወደ ዘመናዊነት ያደረገው ሽግግር ስኬታማ መሆኑን ያሳያል ተብሏል። ፌዴራል ፖሊስ በኪነ ጥበብን በኩል በስፖርትን በኩል የአገሪቱን ስፖርት ልማት ውጤት ለማምጣት በተጨባጭ መሬት ላይ ስራ እየሰራ ያለ ተቋም ስለሆነ የፌዴራል ፖሊስ ውስጥ ያለው የተቋም ግንባታ ሂደቱ በጣም የሚደነቅ ነው። የሀገራችን ሰላምና ጸጥታ ለማስጠበቅ በቴክኖሎጂ የተደገፈ አቅም የተገነባበት ማሳካት የምንፈልገውን ሚሽን ማሳካት በሚያስችል ብቃ ደረጃ ላይ ያለ ተቋም ነው። የሰራዊቱን የቁጠባ ባህል በማሳደግ ማህበራዊና ኢኮኖሚያዊ ችግሮችን በተደራጀ መልኩ ለመፍታት የሚያስችሉ ተግባራት እየተከናወኑ እንደሚገኙ ተጠቆመ። ማክቤል ጥኡማይ ዝርዝር አለው። በኢትዮጵያ ፌዴራል ፖሊስ የብድርና ቁጠባ ማህበር ተቋቁሞ አገልግሎት መስጠት ከጀመረ ወዲህ ለሰራዊቱ ከፍተኛ እገዛ እያደረገ እንደሚገኝ ተገልጿል። ማህበሩ የሰራዊቱን ፍላጎት መሰረት በማድረግ የተደራጀ ሲሆን ማህበራዊ ችግሮችን ከመፍታት ባለፈ የመቆጠብ ባህልን በማሳደጉ ረገድ እገዛው የላቀ መሆኑ ተነግሯል። የማህበሩ የተቋቋመበት ዋና ዓላማው በተናጠል ልንፈታቸው የማንችላቸው ማህበራዊ ኑሮ ወይም ደግሞ በግል ደረጃ የሚያጋጥሙን ማንኛውንም ችግሮች በግል መፍታት ወይም ደግሞ እነዛን ነገሮች ማስወገድ የማይቻል መሆኑን በማመን የፖሊስ መኮንኖችና አመራሮች እንዲሁም አባላት በጋራ በመሆን በተመሳሳይ ፍላጎት በማሳደር ነው የተመሰረተው ማህበሩ፣ ተወዳዳሪነትን ለማሳደግ ከሌሎች የግልና የመንግስት ተቋማት ጋር በትብብር በመስራት ዘመናዊ አሰራሮችን በመከተል የአባላትን ቁጥር በመጨመር ገቢ የሚያስገኙ አማራጮች ላይ እያተኮረ መሆኑ ተገልጿል። ደንቡ በሚፈቅደው መሰረት ተጨማሪ ገቢ ለማስገኘት ከፍተኛ ስራ ተሰርቷል። ይህም ሲሰራ ህጉን መሰረት አድርጎ ጨረታ በማውጣት የተለያዩ የፋይናንሻል ተቋማትን እኩል ተሳታፊ በማድረግ ከአባላት የሚሰበስበውን ቁጠባ በአንድ ላይ አሰባስበን አቅም በመፍጠር ከፍተኛ የሆነ ወለድ ለማህበሩ በሚያስገኝ ሁኔታ ትልቁን የትርፍ ድርሻ የያዘው በዚህ ዙሪያ ላይ በተሰራ ስራ ነው። አንድ ይሄ ማህበሩን ለማዘመን ወይም አቅሙን ለማሳደግ ከተሰሩ ስራዎች ትልቁ ስራ ይሄ ነው። ሰራዊት የመቆጠብ ባህልን በማሳደግ ማህበራዊና ኢኮኖሚ ችግሮችን በተደራጀ መልኩ ለመፍታት የሚያስችል ተግባራት እየተከናወነ ሲሆን ፋይናንስ አቅሙን አሳድጎ ለሰራዊት ዘላቂ ጥቅም የሚበጁ ትላልቅ እቅዶች ነድፎ ወደ ስራ መግባቱ ተጠቁሟል። የማህበሩ አባላት የሚያገኙት ጥቅም አንደኛ፣ ትልቁ ጥቅም እና ተደራሽ የሚሆነው ምንድን ነው? ከደሞዛቸው የአቅማቸውን ሳይገደዱ በፍላጎታቸው የአቅማቸውን ብቻ ይቆጥባሉ። ይህን ሲቆጥቡ ባንክ መሄድ አያስፈልጋቸውም፣ እንግልት አያስፈልግም። ነገ ዛሬ ቆጥባለሁ ብለው ሲወላውሉ ያሰቡትን ነገር ሳይፈጽሙት እንዳይቀሩ ያደርጋቸዋል። በሌላ በኩል ገንዘብ ትንሽምቱን የሚያገኟትን ገንዘብ አጠራቅመው ለዘላቂ ቋሚ ለሆነ ሀብት እንዲያፈሩ ያደርጋቸዋል። ዲዛይኑ ተጠናቋል። ይሄ ከባንኮች ጋር በማተሳሰር እና የእኛ ደግሞ ቅድመ ክፍያውን አባሎች እንዲከፍሉ ቁጠባቸው እንዲያሳድጉ ስራ ይሰራል። ለዛ ብቁ ሲሆኑ የቤት ባለቤት እንዲሆኑ፣ እነዚህ ስራዎችን ለመስራት እቅድ ይዘናል ማለት ነው። ሀገር አቀፍ የፖሊስ ሰራዊት የስፖርት ፌስቲቫል ሙያዊ አንድነትን ከመፍጠር ባሻገር ሀገራዊ ስፖርትን ለማሳደግ ከፍተኛ ፋይዳ ያለው ውጤት የተገኘበት መሆኑን የኢትዮጵያ ፌዴራል ፖሊስ አስታወቀ። የማክቤል ጥዑማይን ዘገባ ሙልጌታ መሀመድ እንደሚከተል ያቀርበዋል። ፖሊስ በኢትዮጵያ ስፖርት ውስጥ ታሪካዊ ስፍራ አለው። ኢትዮጵያን በየዘመናቱ የወከሉ ወክለውም ለክብሮ የሚመጥን ድሎችን ያስመዘገቡ አያሌ ስፖርተኞች ከፖሊስ ሰራዊት ተገኝተዋል። ከታሪክ የቀጠለው ይህ ደማቅ የድል አድራጊነት ቅብብሎች ዛሬም በተሻለ መልኩ እንዲቀጥል የፖሊስ ተቋም በቁርጠኝነት እየሰራ እንደሚገኝ ተጠቅሷል። ለረጅም ዓመታት ሲካሄዱ ቆይቶ ላለፉት ስምንት ዓመታት ቁሞ ነው የነበረው። ሆኖም እነዛ ውድድሮች ሲካሄዱ በነበርበት ጊዜ የኢትዮጵያ ፖሊስ ሀገር አቀፍ የስፖርት ውድድሮች ከፍተኛ አስተዋጽኦ እያበረከተ እንደመጣ እናቀምታለን። ስማቸውን በዓለም መዛግብት ላይ በክብር ያሰፈሩ የሀገራቸውን ሰንደቅ ዓላማ በዓለም አደባባይ ከፍ ብሎ እንዲታይ ከጥንት እስከ ዛሬ በጀግነ ድል ያስመዘግቡ አትሌቶች መፍለቂያ የሆነው ፖሊስ ዛሬም ሀገር ማስጠራቱን ድል ማስመዝገቡን አስቀጥሎ እየታየ ነው። ሀገር አቀፍ የፖሊስ ሰራዊት ስፖርት ፌስቲቫል ደግሞ ለዚህ ስኬት ትልቅ አቅም ይፈጥራል ተብሏል። ሀገራዊ ስፖርት ውድድር በየዓመቱ ይካሄድ ነበር ለረጅም ዓመታት እንግዲህ የታሪክ መዛግብት እንደሚነግሩን ከ1905 ጀምሮ የተጀመረ መሆኑ በጃን ሜዳ የተጀመረ መሆኑ የታሪክ መዛግብት ያሳያል። ሀገራዊ የፖሊስ ሰራዊት ስፖርት ውድድር በ1905 ቢጀመርም እንደ ጅማሬው ቀደምትነት በፍጥነት አለመካሄዱ ከፖሊስም አልፎ በሀገር የስፖርት እድገት ላይ አሉታዊ ተጽዕኖ ማሳደሩ ይነገራል። የፖሊስ ሰራዊቱን እርስ በርስ በማወዳደር በተለያዩ የስፖርት ዘርፎች አቅም ያላቸውን ጉምቱ ስፖርተኞች ለሀገር ማበርከቱ ተጠናክሮ እንዲቀጥል ሰሞኑን የተካሄደው የስፖርት ፌስቲቫል ሚናው የጎላ ነው ሲሉ የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ረዳት ኮሚሽነር መጎስ ቸኩል ተናግረዋል። ኦሜድላ ስፖርት ስም ተቀይሮ ትኩረትም ተነፍጎት የነበረ ክርብ ነው። ከቅርብ ጊዜ ወዲህ በተለይ ከተቋሙ ሰፊና መሰረቱ ሰፋ ያለ ሪፎርም እያካሄደ ስለሆነ፣ ከሪፎርሞቹ ማዕቀፍ አንዱ ይህን የፖሊስ ስፖርት እንደገና ወደ ነበረበት መመለስና አሁን እያደረገው የነበረው አገራዊ አስተዋጽኦ ማበርከት ነው። ስለዚህ በመነቃቃት ላይ የሚገኝ ነው። በአዲስ መልክ ተደራጅቷል። ዘንድሮ የተካሄደው የስፖርት ፌስቲቫል ኦሜድላን ወደ ቀደመ ከፍታው ከመመለስ በተጨማሪ በፊታችን ላይ በኢትዮጵያ ፌዴራል ፖሊስ አስተናጋጅነት በሀገራችን ለሚካሄደው የኢአብኮ ውድድር የሚሆኑ ጠንካራ ስፖርተኞች ለመምረጥ እንዳስቻለ ተጠቁሟል። ምስራቅ አፍሪካ የፖሊስ ኮሚሽኖች ህብረት ድርጅት አባል የሆኑ አገራት ይሳተፋሉ። እስካሁን ባለው መረጃ ዘጠኝ የሚሆኑ አገራት እንደሚሳተፉ ገልጸዋል። የሚሳተፉ መሆኑ አረጋግጠዋል። እንግዲህ ከኢትዮጵያ ጀምሮ ወደ አስር የስፖርት ክለቦች ይኖራሉ ማለት ነው። እነዚህ አስር ክለቦች በአስር አይነት የተለያዩ ስፖርታዊ ውድድር ነው የሚወዳደሩት። እንግዲህ በሚያዝያ 16 ተጀምሮ በ25 ይጠናቀቃል ብለን ነው የምናስበው። በኢትዮጵያ ፌዴራል ፖሊስ ከወንጀል መከላከል ጠቅላይ መምሪያ የተለያዩ የስራ ክፍሎች ለተውጣጡ አመራርና አባላት ስልጠና ተሰጠ። ለአመራርና አባላቱ በሕግ ማዕቀፎችና መመሪያዎች እንዲሁም በሌሎች ተጓዳኝ ርዕሰ ጉዳዮች ላይ ያተኮረ ስልጠና ነው የተሰጣቸው። ስልጠናው የሰራዊቱን አፈጻጸም በማዘመን ውጤታማነቱን ከፍ የሚያደርግ ነው ሲሉ በወንጀል መከላከል ጠቅላይ መምሪያ አስተዳደርና ድጋፍ አገልግሎት ዋና መምሪያ ምክትል ኮሚሽነር ነቢዩ ኢሳያስ ገልጸዋል። ተቋሙ በዘመናዊ መልክ እንደገና ሪፎርም እያደረግን ስለሆነ ያን ተከትሎ የሰሀፍት አመራር ስራው ምን መምሰል አለበት የሚል ጉዳይ ላይ ነው በጥቅል ያተኮረው። ከዛ ውጭ ደግሞ የተቋሙ መመሪያዎች፣ የህግ ማዕቀፎች ላይም ተጨማሪ ስልጠና እንሰጣለን። ስልጠናው ከዚህም ባለፈ በየጊዜው የታዩ በአሰራር ላይ የታዩ ክፍተቶች እና ክፍተቶችን በተገቢው መንገድ በመለየት የስልጠና ጋፕ ወይም ደግሞ ክፍተትን ለይተን እዛ ላይ የተዘጋጀ ስልጠና ነው። በደብዳቤ መጻጻፊያና በሌሎች የዕለት ተዕለት ተግባራት ላይ ቀደም ሲል ተገቢው ትኩረት ባለመሰጠቱ ይታዩ የነበሩ ክፍተቶችን ለማረምና ተቋሙን በሚመጠን አሰራር ለማጠናከር ፈጣንና ግልጽ የሆነ አሰራር እንዲኖር ለስራ ክፍሎቹ ስልጠናው መሰጠቱ አሰራሩን ለማሻሻል ትልቅ ሚራ እንደሚኖረው ተነግሯል። ዋናው የስልጠናችን ዓላማ የሚደረጉ የመጻጻፍ ሂደቶች የውስጥና የውጭ የመጻጻፍ ሂደቶች የተቋሙን ገጽታና ያለበትን ደረጃ በጠበቀ መልኩ እንዲሁም በአዋጅ የተሰጠውን ተልዕኮ ባማከለ መልኩ የሚዘጋጁ ደብዳቤዎች ጥራታቸውን ተቋሙን ሊገልጽና ሊመጥን በሚችል መልኩ እንዲዘጋጁ ከማስቻል አንጻር የሚስተዋሉ ጥቃቅን ክፍተቶችን ለመድፈን ታሳዊ ተደርጎ የተዘጋጀ ስልጠና በየጊዜው በስራ ላይ ላሉ የሰራዊቱ አመራርና አባላት የአፈጻጸም አቅማቸውን በሚያሳድጉ ርዕሰ ጉዳዮች ላይ ስልጠና መሰጠቱ ተጠናክሮ እንደሚቀጥል የተገለጸ ሲሆን አመራርና አባላቱ የወሰዱትን ስልጠና ወደ ተግባር ከመቀየርን ባለፈ እውቀትና ክህሎታቸውን ለሌሎች እንዲያካፍሉ እየተሰራ ነው ተብሏል። ስልጥኖ የሄደው አካል ሌሎችም በማሰልጠን እንደገና የተሰለጠነውን ወደ ስራ ቀይሮ ያመጣውን ለውጥ የምንከታተልበትና ና ለቀጣይ ስልጠና ደግሞ እንደ ግብአት የምንወስድበት ቼክሊስት ስለተዘጋጀ ቀጣይ የሱፐርቪዥንና ና የክትትል የድጋፍ ስራዎች ስላሉ በዛ ሙሉ እናደርገዋለን። ክቡራን ተመልካቾቻችን ፖሊሳዊና ወንጀል ነክ ዘገባዎቻችን እስካሁን የተከታተላችሁትን የሚያስል ነበር። መስከረም ጉታ አብሬያችሁ ቆየሁ። ጤና ይስጥልን። ሰላምና ደህንነት ለሁለንተናዊ ተጠቃሚነት